አዲስ የፈጠራ በጣም ሙሉ በሙሉ የሆኑ ሮቦቲክ የእርሻ ስራዎች ናቸው። እነዚህ አለምን እያስደመሙ ያሉ የቻይና የእርሻ ስራው ማሽኖች ወይም ሮቦቶች አለምን እያስደመሟት ይገኛሉ። አለም እንግዲህ አንድ ስቴፕ ወደፊት ብላለች በቻይና አማካኝነት። ቻይናዎቹን ሳናደንቅ ማለፍ የለብንም ወይ? ሰርፕራይዝ ኦል ቻይና ፋርሚንግ ሮቦቲክስ ናውዳይስ። ማይክሮሶፍት ያው እንደምታቁት ብዙ ቴክኖሎጂዎችን ማይክሮሶፍትም እንደዚሁ በእርሻው ላይ ያሉ የፋርሚንግ ሲስተሞችን በኤአይ ወይም ደግሞ በአርቲፊሻል ኢንቴሊጀንስ የተሰሩትን ያስተዋውቃል። ኤአይ ዛሬ አርቲፊሻል ዘመናዊ የቴክኖሎጂ ይሄ ሰዎችን እውቀት ወደ ማሽን እውቀት በመቀየር የሚሰራው የአርቲፊሻል ኢንተለጀንስ እውቀት በጤናው፣ በግብርናው፣ በትምህርቱ፣ በጠቃላይ በቴክኖሎጂ፣ በሳይንሱ፣ በምህንድስናው በሁሉ ነገር ነው የሚገባው። እና አሁን ላይ እርሻው በጣም እየዘመነ ነው። ድሮ እንግዲህ የሰው ልጆች በበሬ ያርሱ ነበር። ከበሬ በማረሳቸው በፊት በምን ነበር የሚያርሱት ካላችሁን፣ በኖርማል እንጨትን ተከትሎ ትሪዲ ፕሪሚቲቭስ የሚባለው እስከ በሬ በበሬ ማረስ ራሱ ፕሪሚቲቭስ ነው። አሁን ትንንሽ ማሽኖች ስላሉ፣ አሁን ቻይና የሰራቻቸው እነዚህ ትራክተሮች መርጨት ስፕሬይ መርጨት የሚችሉ ራሳቸው መርጨት የሚችሉ እንደዚህ ተባይ እንዳይበላቸው አያያችኋቸው? እነዚህ ነገሮች ሚኒ ስሞል ትራክ ናቸው። እነዚህ ሚኒ ስሞል ትራክ ናቸው ሰልፍ ሞኒተርድ ናቸው ሰልፍ ሞኒተርድ ማለት ራሳቸውን ተቆጣጥረው በኔትወርክ ነው ነገሮቹ የሚሰሩት። አርትፊሻል ኢንቴለጀንስ ነው ሲስተም ተጭኖላቸው አሁን እየረጩ ነው። ይህን ሲረጩ እንግዲህ የተለያዩ ለእጽዋት የሚረጩ ኢንሴክትስ እንዳይበላቸው ወይም ደግሞ ሶስት አዝቄ እንዳይበላቸው ማለት ነው አዘርቶቹን ፎር ክሮፕ ሞኒተሪንግ ንድ ጀስት ዚ ስፓሪንግ ስፓይር ዋት አንቲሴክትስ አንቲሴክት ማለት ፔስቲሳይዶችን በሚጨረጩበት ሰዓት ወይም ደግሞ ይሄ እጽዋቶቹን ወይም ደግሞ ቅጠላቸውን እንደዚህ አዘርቶቹን የእጽዋቶችን ቅጠል እንዳይበላ ሶስት አስቂ ማለት ነው። ምን ይረጫሉ? ድዲቶችን ወይም ደግሞ ሶስት አስቂ ማጥፊዎችን ሲረጩ በዚህ ወይ ነው እያያቸዋቸው ነው። እና በጣም ቻይና የሰራቻቸው ቴክኖሎጂዎች ዛሬ የዓለማችንን የግብርና የግብርና ምርምር ስራ አንድ ስቴፕ ወደፊት የሀያኛው ክፍለ ዘመን ቴክኖሎጂ ፈጠራ ነው። ግን አንድ ስቴፕ ወደፊት አረገችው ቻይና። አንድ ስቴፕ ቻይና ከህንፃው ላይ እንደምታዩት የተለያዩ ፕሮዳክሽኖቹን ወይም የተለያዩ የግብርና ምርቶችን ትሰራለች ቻይና። ይሄ ስቶሪ ቨርቲካል ፋርሚንግ ነው። ይሄ ከህንፃው ላይ እንዴት አርጋ ፋርም እንደምታደርግ እያያችው ነው ቻይና። በጣም መገርም ሀገር ነች። መሬቱንም በአግባቡ የምትጠቀምበት መሬቱን በአግባቡ መጠቀም ብቻ አደለም። ፎቁ ምስቡት ከፎቁ ላይ የሆነው ግብርና ሲቲ ሴንተር ፋርሚንግ ሲቲ ሴንተር ፋርሚንግ። በዚህ ወይ በጣም የሚገርም የሚገርም ነው። ምርምር የሚካሄደው በዝዶን ኢንጂነሪንግ ፐርስፔክቲቭ ቴክኖሎጂ ፐሮስፔክቲቭ ዊዝ ሳፖርት ኦፍ ኢንፎርሜሽን ቴክኖሎጂ ኮምፒተር ሳይንስ ሰፖርት ኦፍ ሶፍትዌር ኢንጂነሪንግ ኤሌክትሪካል ኢንጂነሪንግ ሰች ላይክ ቲንግስ ምንድስነውም ሲቪል ኢንጂነሪንግ የሆኑ ስራዎች አንድ ላይ በማምጣት ይህን የመሰለ የግብርና ባርምግ ሰርታለች ፎር ፊውቸር ማለት ማይክሮሶፍት የሰሩት የሰራቸውንም አንዳንድ ስራዎች አሉ። እነሱንም የሆነ ሰዓት እናስተዋውቃቸዋለን። ግን ለዛሬው የቻይናን ቻይናስ ፈርስት ፉሊ ሳፖርት ይሄ እንግዲህ ፉሊ ሮቦቲክ ፋርም ነው። ይሄ ፉሊ ሮቦቲክ ፋርም በጣም አለምን ሾክ አድርጎታል። በተለይ አለም ስንል እንግዲህ ያደጉት ሀገራት አሜሪካና ምዕራባውያን ዌስተርንች ነው። ግን አሜሪካ ነች አንዷዋል የቻይና ተገዳዳሪ ወይም ደግሞ ቱ ላርጅስት ኢኮኖሚካሊ ዲቨሎፕድ ካንትሪ የሚባሉት ማለት ነውና ቻይና ላክ ቻይና ቻይና ኢዝ ቤስት ካንትሪ ኢዝ ቤስት ሶሉሽን ፎር ወርልድ ዘ ቻይና ፒፐልስ ፒፕልስ ወነው ዛት ዘ ሞሶፖታሚያ ሲቪላይዜሽን ዘ ቻይና ሲቪላይዜሽን እና ቻይናዎቹ በጣም ግራሚ ህዝቦች ናቸው። ይህን የመሰለ ትራተር ሰው ጀስት ሰልፍ ሴንተርድ የሆነ ሰልፍ ራሱ ነው የሚነዳ ራሱ ነው ነገሮችን የሚሰራ። ያው ሰዎቹ ሞኒተርድ ነው የሚያደርጉት እና በጣም የሚገርም ማሽኖች ነው እያስተዋወቀች ያለችው ቻይናም

ስራዎች የኤአይ ቤዝ ወደ አርቲፊሻል ኢንቴለጀንስ ቤዝድ ፋርሚንግ ነው ያሳያል። ግን የቻይና ኦረዲ ከማሳየት ከኮፓይለት ወጣ ኦረዲ አፕላይድ አድርገዋለች። አፕላይ ማሳየት ብቻ አይደለም ተግባራበት እየተጠቀመችበት ያለ ነው እና ደስ ይላል። ፋርሚንጋቸው በጣም ይሏል። ኢማጂን ዛት ቻይናስ ፖፕሌሽን ሳይዝ ስ ቱ ቢሊየን በት ፊዲንግ ዚስ ፒፕልስ ር ሳፖርቲንግ ሳም ኤድስ ፎር ወርልድ ይህን ሁለት ቢሊየን ህዝብ ቻይና መግባ ሁለት ቢሊየን ህዝብ ነው። ሱት ይማየ በአንድ ሀገር ውስጥ ያለ እሱን መግባ ዚስ ቱ ቢሊየን ፒፕልስ ቻይና ሲስ ፊሊንግ ሀብ ኖት ኒ ፉድ ሰክሪሲቲ ኖ ፉድ ሰክሪሲቲ። ቻይና ፉል ኦፍ ፉድ ዘር ን ቻይና ቻይና ሳር ኤ ፖፕላር ኤ ክሌቨር አን ኢንቴሊጀንት ፒፕልስ ዚ ኣር ሃርድ ወርከርስ ቻይና ፒፕልስ ኤቭሪ ወርልድ ናውስ ኤቭሪ ወርልድ ሪስፔክት ዘ ቻይና። ስለዚህ ቴክኖሎጂ በጣም ይገርማል። የአርቲፊሻል ኢንቴሊጀንስ ቤልድ ፋርሚንግ ሲስተምን ቻይና ትክክል እየተገበረችው ትገኛለች። ለዛሬው ያቀረብኩላችሁ ፕሮግራም ይህን ይመስላል። ቀጣይ ፎር ፊውቸር በጣም ሲ ማይክሮሶፍት ጋር ተያይዞ ደግሞ ስለሱ እናቀርባለን። ሳብስክራይብ፣ ሼር ማረጋችሁን አትርሱ። ቻው